ያው እንግዲህ መቀመጥ ካለብኝ ይልቀመት አስታርቂልኝ፣ ግን እወድሻለሁ፣ ኑሪልኝ። ጨው ስኳር ካሉም በኋላ ትልቅ ልብ ያለሽ ሰው ነሽ፣ በጣም ሰው የእናት ልብ ያለሽ ሰው ነሽ እና ሀራም ሰው ከበታችሁ ጋር ከሱ ከሚያንስሰው ጋር እንትን አይድማ አይታገልማ፣ በፍፁም አያደርግም። አሁን ግን ብሞት ሀቡ ታሪክ ቢመጣ ይሄን ብሎ ካላነሳም። ምክንያቱም ሽ አገኙ ብለሽ እንጂ አታነሺ። ማንም ምንም ማምጣት አይችልም። እናውቃለን። ወታ ልሽ እንደው በተጋጨነው ግጭት ወታ ከሳኝ ያለቀ ነገር ቢሆን ኦኬ፣ ክስ ነው ይሄ አጋጣሚ። ሰይጣን ነው። እፈልጋታለሁ ልጅቷን እኔ የአሁኑን አቲ እንጂ እፈልጋታለሁ። የምፈልጋት ልጅ ናት፣ የምፈልገው አይነት ባህሪ ያላት ልጅ ናት። አዎ የሰው ልጅ አንድ ጉድለት አለው። የእሷ እኔ ቤት ያላት ጉድለት ምንድን ነው ብትኝ፣ ይሄ ቅድሚያ አለመናገሯ። ቅድሚያ የማትናገረው ነገር ነው እንጂ እንከን የማወጣላት ነገር የለም። ነገር ግን ሙኒት እንዲህ ትላለች፣ ሙና እንዲህ ትላለች፣ እንዲት አደርጋለች። ቤቷ እኔ አቅርቤ ሰጥቼ ፈጥፍቼ አላጎርስም። በላችሁ፣ ስገባ ስወጣ ይሄ ነው ንግግሬ። በላችሁ፣ ጠጣችሁ፣ እንዲህ ሆነ፣ እንዲህ አለ፣ ይሄ ጨዋታ ላይ ነኝ ያለው ሲና። የሆነ ጥፋት ሲጠፋም ደግሞ ቤቱን ስገለብጠው ለእሷ ብቻ ሳይሆን ለሁሉም ነው። እራሷ ምኩ መስክራለች። ሙኒት ሙኒት አፏን አውጥታ እንዳትበሉ ብላለች ወይ አላለችም? ታዲያ ማን ከለከለሽ? አትበይም ሌሎቹ ስለ ሌሎቹ ምን ቸገረሽ? ሌሎቹ ስለማይወድ ይሆናል ባይበሉት፣ እኔ ምን አገባኝ ስለ ሌሎቹ። እኔ ስለ ራስሽ ራሴ ትበላ ካትቢ ካልሽን ብቻ ነው እኔ በኮንፊደንስ ትከለክላለች ማለት የምችለው እሷ ለራሷ ሳትሞክር ሌሎች ስለማይበሉ በሌሎች ምክንያት ሳትበላ ቆይታ በኋላ ላይ ይሄ የማይረባ ነገር ነው። ትልቁ እና ዋናው የመዲና ህይወት የሆነ ነገር ብሎክ ማድረግሽ ነው። ብሎክ ያደረግሽ ደግሞ አንቺ በሳቶሎ ስላልከሰሰሽ ሊበረ ሰው የሆነ ነገር ብትሆን ህግ እኔን እንዳይጠይቀኝ ነው። ስለዚህ አሁን ሆንሽ ለፈጣሪ በእኔ ልኬ ልሻለሁ። ለእኔ እኮ ክሱ የደረሰኝ ሶስት ሰዓት ነው። ልኬ ልሻለሁ እሷ ስድስት ሰዓት አለች አግኝተህ እኔ ሶስት ሰዓት ሜሴጁ ደርሶኛል እኮ አልከሰሰኝም። ስላደረግኩት ነገር ሁሉ ይቅርታ ጠይቃለሁ ብለሽ፣ ሙኒት እኔ ይቅርታ ጠይቀሽ ታርቀሽ፣ ያው ህዝቡ ደግሞ እየጠየቀልሽ ነው፣ ሙኒት ታረቂ። ወይ ጠብቅ ይመድና አየሽ፣ ክብር የለሽም እምልሽ ለዚህ ነው። አታከብሬትም። በእድሜም ታላቅሽ ናት አሰርሽ ናት፣ ግን አታከብሬትም። አቡዬ አንድ ነገር ልንገርሽማ፣ ህዝቡን አንድ ነገር ልበለው። ወላሂ ስትሰድቡኝም እወዳችሁ አከብራችሁ ነበር፣ ስታመሰግኑኝም የበለጠ ወድጃችኋለሁ። አሁንም ስትነቅፉኝም ሆነ ስታመሰግኑኝ፣ ስታሞግሱኝ እወዳችኋለሁ አከብራችኋለሁ። ነገር ግን በእኔ ጫማ ላይ ያለ ማንም የለም። እኔ የሚሰማኝን ስሜት እኔ አውቀዋለሁ። አሁን ለቤትሽ ለሰራተኛ ብለሽ እዚህ ጋር እንዲያለቀሽ እንዲያልሽ እንድትሉኝ ስለማልፈልግ ራሴን ኮንትሮል አድርጌ ይወጣለሁ። ግን የሚያውቅ ያውቀዋል። በቤታችሁ ቤታችሁን በትናችሁ ዘርግፋችሁ ሰታችሁ እኔ ቤት ቁልፍ የሚባል ነገር የለም። ሀቡ ኪችን ቁልፍ ቆልፋ እንኳን የምትይዘው እሷ ናት። እሷም እየገቡ ይነካኩብኛል ስላለች እራሷ ትቆልፋለች። አንድ ሰው ኪችን እንዳይገባ ተብሎ አንድ ሰው ኪችን አይገባም። የሚፈልጉትን ከበር ላይ ይወስዳሉ፣ ይሄዳሉ፣ ይወጣሉ። ኤኒዌይ እኔ ኮመንታተሮች ወላሂ ወዳችኋለሁ፣ አከብራችኋለሁ። ማንም ሀሳቡን በፈለገው መንገድ መግለጽ ይችላል። ነገ እኔ ባለሁበት ቦታ ላይ ስትሆኑ ደግሞ አሀሙና የዛን ቀን እንደዛ ነው የተሰማ ትላላችሁ። ግን በዚህ ሰዓት ላይ መንግስት አንሺ ሲለኝ አነሳለሁ፣ ግዴታዬ ስለሆነ ግን ማንም ስለማያል ሙኒት እሷ ለመክሰስ በጣም ያማል። በጣም ያናዳል። ባጎረስሽ እጅን ተነትከሱ ሲነክስሽ አንድ ሰው በፈጣሪ ብዙ ኃጢያት ሰርተን ብዙ ሀራም ነገር ሰርተን እሱ ይጥር ይለናል። ተፈጣሪ ያችን ስሳን ተምረ ይቅር ብለሻል። ያደረገች ነገር በጣም ቢያናድድም ይቅር ብለሻል። ብሎኩ ብታነሽላት አንቺ ምንም አትጎጅም። ብሎኩ ባታነሽላት ግነሳ፣ ፍርድ ቤት፣ ለፍርድ ቤት መመላለስ፣ ህገወጥ መሆን፣ የሚፈጀው ብር፣ በጣም ታሳዝናለች እንጂ እኮ ፖሊስም እኮ ያወጣቸውን ከደሞዝሽ ቆርሽ ብሩ መልች ይሉታል። ገና ለአንቺ እኮ ብር መመለስ አለባት። መታ ኦርደር ስትሰጠኝ እኮ ነው እነሱ ሚዲ ውጪ ሌበር ጊጂ ያሏት መታ ልንገርሽ፣ አንቺ እንዲህ ያደረገሽ እኔ አንድ ኮመንት የማይቻለው ትክክለኛ እየተናገሩት ሰው አበሻነቴ ነው። የአበሻን ደግሞ ፓወር አሳይሻለሁ። የኛለ ከማንም የበለጠልህ ነው በርበሬ በልተን ያደገ ሰው። ግን እልህ እኮ ከኩያሽ ጋር ነው ንቺ፣ ከአንቺ እኩያ ጋር በምላስ እኩያ ናት ሰራሃ ላላ ስለድሜ አይደለም ማውረው እልህ ከኩያ ጋር ሌብል ጋር ጋ ለምሳሌ ከአንቺ እኩል ላይ ካለው ጋር እቺ አንድ ምስኪን ሰራተኛ ናት፣ ሰራተኛሽ ነበረች። አንቻ ምን በደልኳ ጻቡ አልበደልሻትም። ግን ሰው ከእኩያው ጋር ከሱ እኩል ከሆነ ሰው ጋር ነው። ለምሳሌ የድርጅት ባለቤት ከሆነ ከድርጅት ባለቤት ጋር ነው። እሱ ሌብል ላይ ካለ ሰው ጋር ነው። እቺ ልጅ አንድ የቤት ሰራተኛ ናት። አለማወቋ ነው አለማወቋ ነው። ይሄን ስህተት ያሰራት አጥፍታለች። ሶ ያጠፋ ሰው ደግሞ ይቅርታ ሲጠይቅ አሁን እሷ ይቅርታ ትጠይቅሻለች። ይቅርታን መቀበል ደግሞ ትልቅነት ነው፣ ትልቅ ልብነት ነው። እና የአንቺ ምን ያህል ይቅርባይነትሽን ነው የምታሳየን። እዚህ ጋር በጣም ከባድ ነው፣ አይ ነው፣ በጣም ደም ያፈላል፣ ያናድዳል፣ እልህ ያሲዛል። ግን በእልህ አቅማችንን የምናሳየው ከኛ እኩል ለሆነ ሰው ላንቺ ከኛ በታች ላለሰው ሰው ምንም አቅመን ማሳየት አያስፈልግም። ኦረዲ አቅምሽን ስለዚህ ይቅርታዋን እንድትቀበይ እሷም ጥፋቷን አምና ይቅርታ እንድትጠይቅሽ እና አንቺም ይቅርታሽን ተቀብለሽ ብሎኩን አንስተሽላት ሰርታ እንድትበላ ህይወቷን እንድታስተካክል ህጋዊ እንድትሆን ነው። ከዛ አንቺ በእድሜ በጤና በልጆችሽ ፈጣሪ ይክስሻል። አቡያ አንድ ነገር መዲና ወደኋላ አልመለስም አልመለስም። አቡ ብቻ አንድ ነገር እኔ መጀመሪያ ሳወራ ስለቤት አስቤዛ ስለቤት ቤት ጉዳይ አንስቻለሁ። በቃ እና በምን ጥፋቴ ነው ይቅርታ አመላት? ምን ጥፋቴ ንገሪኝ። ከዛ መጫርሽ በጫርሻች መታረከፋይ አይደለም ጥፋቴ ንገሪኝና ይሄን ይሄን በይኝ እኔ አንቺን ተከትዬ ልበልሽ ሲጀምር እንድትጠይቀኝም አልፈልግም ሀቡዬ፣ እዚ ጋ መተሽ ስለሰማሽኝ፣ አትሊስት የሰው ልጅ የሆነ ብስጭቱን ሲናገር ትንሽ ይወጣለታል፣ ተንፈስ ብያለው። ሁሉም ሰው በፈለገው መንገድ መረዳት ይችላል። ግን ይሄን ስናገር ያስቀየምኩት ሰው ካለ አንቺንም ሆነ ኮሜንታተሮቹን ይቅርታ ጠይቃለሁ። በንግግር ያስቀይሜ ከሆነ እኔ ሲንግል ማም አይደለውም፣ ባለትዳር ነኝ። ምንም ነገር ሳደርግም ቤቴ ውስጥ ባለቤቴም አብሮኝ ይወስናል። ኤኒዌይ ይቅርታ አልሽም አላልሽም፣ እኔ ምልሽ አንድ ነገር አለ፣ እኔ አንቺን በዱንያም በአኪራም ይቅር አልልሽም፣ ብሎኩንም አላነሳም። ሀቡዬ አመሰግናለሁ። ካስቀየምኩሽ በዚህ በጣም ይቅርታ፣ በጣም ይቅርታ። ያለውን ነገር የአንቺን ጎን ስላስረዳሽ እጅግ በጣም አድርገን እናመሰግናለን መዲና። ምን አጥፍቼን ይቅርታ ብለው ይቅርታ አልልም ባትልና፣ ይቅርታ ጠይቃ አስታርቀናችሁ አንቺም፣ እኔንም ህዝቡንም ሁሉንም አክብረሽ ለፈጣሪ ብለሽ ይቅርታ አድርገሽላት ብሎኩን ብታነሽላት እና ህይወቷን ብትቀጥል ደስታችን ነበር። እምቢ ካለች ይመቻት። ሀቡ እምቢ ያላልኩ የሚሆን ንገሪኝና አንቺ የምትይኝ ልድገም ያጠፋሁትን ይሄን ይሄን በይኝ። ከኋላሽ ድበል ነው ያልኩሽ ያጠፋሽው፣ አሰብሽን አለማክበርሽ ያጠፋሽው። ያጠፋሽው ቤቷ ገብተሽ ዳቦ ሌላ ሰራተኛ ዳቦ ብቻ ስለበላ አንቺም ሳትቀቢ በልተሽ ያ ጥፋት እንደሆነ ሰራተኛ የሚቀባ ነገር እንደሚከለከል ሞከረሻሉ። ይሰልሽ አልሞከርኩም። ሰው ባልሞከርሽው ነገር ሌላ ሰው በሞከረው ነገር ማለትሽ ሁለተኛ ነገር ደግሞ ሌበር ቀድመሽ ሄደሽ ስላልከሰስሽ ነው ከፖሊስ ጣቢያ እንድወጣሽ። ቀጥታ ሌበር ብትሄጂ ኖሮ ከብሎክ ትድኝ ነበር። ስለዚህ ብሎክ የተደረግሽ ባንቺ ስህተት ስለሆነ ሙኒት፣ እንደ አሰሪ ስላላከበርኩሽ በመሃላችን ስለተፈጠረው ነገር ሁሉ ይቅርታ እጠይቃለሁ ብለሽ ይቅርታ ጠይቀሽ ሰላም ፍጣል። ይህንን ነው እኔ ጋር ያለው ነገር። መጨረሻ ላይ አልሰማሁሽም ያልሽኝ፣ እሺ፣ ስላጠፋሁት ነገር ሁሉ ይቅርታ ጠይቅሻለሁ ሙኒትዬ። እሺ፣ ማሚ ነው ምላት። ማሚ፣ ሳላውቅ ባጠፋሁት ነገር በጣም ይቅርታ ከብርሻለሁ፣ ወድሻለሁ፣ ኖሪልኝ ሙኒት። መዲና ይቅርታ ጠይቃለሁ። ይቅርታ አላደርግልሽም፣ ሀቡዬ ወደ እስራኤልም መለስ። እስካሁን መኪና ውስጥ ነው የተቀመጥኩት። ይሄ ካስቀየምሽ በምንም ነገር ልክስሽ ዝግጁ ነኝ። ኮመንታተሮችም የሀቡ ቤተሰቡ ናችሁ፣ የኔ ቤተሰቦች፣ በዚህ ካስቀየምኳችሁ በምንም ነገር ልክሳችሁ ዝግጁ ነኝ። በጣም ይቅርታ አድርጉልኝ። ሁሉም እኔ ቦታ ላይ ሲሆን ነው የሚያውቀው። በጣም ይቅርታ። ልውጣ ሀቡ፣ ልግባ ግን ሀቡ። እሺ አንድ ጊዜ ሀቡ ሌሎች ጋር እንደምታደርግ ሁሉ ለእኔም እንትበኝ ሳልጠፋ። እሺ፣ ጥፋቴ ምንድነው? ይቅርታ ልጠይቅሽ አልኳት አይደለ? ሳልጠፋ ጠየቅኩኝ። ማንንም ሰው ጠይቁ። አንድ ሰው ቆይ፣ አንድ ሞኒት ኔ ናገር አንድ ሰው ከቤቴ ወጥቶ እንደወጣ በፖሊስ ካላሳወቅ መንገድ ላይ ተገሎ ቢገኝ የሆነ ነገር ቢደረግ የሆነ ሰው ጠልፎ ቢደፍረው ምንም ነገር እዛ ሰው ላይ ቢደርስ እኔ ነኝ ተጠያቂ። ለምን ሂዝ አንደር ማይ ስፖንሰር ሶ፣ አንቺ በእነሱ ስር ስለሆንሽ ከቤት አንዱ ወጣሽ ከፖሊስ ጣቢያ እንደሆንሽ ቀጥታ ሊበሬደሽ በፈጠነ ሊበሬደሽ። ስላላመለከትሽ እሷ ጠፍታለች ብላ አመለከተች። ምክንያቱም ጠፍታለች ካላለች ሌላ ምን ብላ ታመልክት? እሺ፣ እናንተ ጋር ቀረብኩ አይደለ? እንዳልጠፋው ፖሊስ ጣቢያ እንደህር እኔ ደግሞ ቦታውን ስላላወቁት እንዳመሸሁ እንጂ አስር ሶስት ሰዓት እኮ የደረሰኝን ሜሴጅ ላኩልሽ። ሶስት ሰዓት ላይ ለሌበር ደውዬ የደረሰኝን ላኩልሽ። እኔ ከዛ በፊት መቅደሟን እኮ ወላሄ አላሰብኩም። አሁን ደግሞ ሌላ ጥፍቻት ከሆነ እሺ፣ ግን ስላልጠፋኋት ያለ ጥፋቴ ለምን የሚለው ነው አቡይ ሲደረግ በዚህ ዚ ዚህ ሰዓት አንቺ እሷ ቤት ውስጥ ነበርሽ ብለኝ ይችል። አይ ከቤት ፖሊስ ጣቢያ ነኝ። እኔ ፖሊስ ጣቢያ ነኝ በሰዓት አሁን ፖሊስ ጣቢያ ነበርኩ አሁን። ከዛ ኮምፕሌኑ ሲስተም ላይ ኮምፒዩተር ላይ ያን ሰዓት አንቺ ፖሊስ ጣቢያ ውስጥ እንደነበርሽ የቪዲዮ ማስረጃ ካምፓኒ ና ይመሰለኝ፣ በስልክ ተደውሎ ስላልመሰለኝ ሂጃ ለሆን ይኳል ካልኩም እዛ ሂጄ፣ ግን ደውለውልኝ እነሱ ሶስት ሰዓት ላይ እልክልሻለሁ እኮ ስክሪንሹት አድርጌ እዩ ዋትሳፕ ላይ እልክልሻለሁ። በዛ ሰዓት ግን አብስኮንድ አዎ፣ አብስኮንድ ስለተደረግሽ እሷን ነው ማናገር እምች፣ ይዩ ካልጠፋሸት እስካሁን ከፖሊስ ጣቢያ ከመጣሽ ለምን ብለው ሲጠይቁኝ እና ደግሞ እኛ የምናናግርሽ እና የምንረዳሽ ሌላ ክስ ልመሰረት አልፈለኩም። ስለዚህ አሁን ሁኔታ አላነሳም ብላ ነው ኮምፕሌን ያደርገች። እንደ አንድ አሰሪ፣ እንደ አንድ ስፖንሰር ከቤቴ ይወጣለች። ያለችበትን አላውቅም። ያለችበትን ስለማላውቅ እወቁልኝ፣ መንገድ ላይ ተገላ ብትገኝ፣ የሆነ ነገር ሆና ብትሆን እኔ እንዳልጠየቅ ብላ ለፖሊስ አመለች። ሶ አንቺ ደግሞ ቴጂ እና ውሸቷን ከሆነ ውሸቷን ነው እኔ ቤቷ ነበር ከሆነስ፣ ቤቷ ውስጥ ከነበርሽ ቤቷ ውስጥ ለመኖርሽ ማስረጃ፣ ካሜራ ፖሊስ ጣቢያ ከነበርሽ ከፖሊስ ጣቢያ ካሜራውን ሪኮርዱን አስወጥታሽ ማንም ሰው ካሜራ አለ ፖሊስ ጣቢያ ውስጥ። ያንን ሪኮርድ ከፖሊስ ይጻፍልሻል፣ ከሌበር ያንን ወረቀት አስወጥታሽ ከፖሊስ ፖሊስ ጣቢያ መሆንሽ ተረጋገጠ። ከሰላሳ ምናምን ደቂቃ ነው የሚለው ያ የተናገርኩበት ቤት ውስጥ የለችበት ያልኩበት ነው ሰቨን ኦክሎክ ደግሞ አፕሮቭ የመጣበት ብሎክ የተደረገችበት ያ ነው። ራሷ ኮምፕሌን ስታደርግ ነው መልስ የሰጧት። የእኔ ነገር አይመጣላትም ሀቡ የራሷን ኮምፕሌን ነው፣ ላይ እኔ ላይ ነው ያለው መጀመሪያው ጋር ከብሩ ቀጥሎ እሱ ነው የተጻፈው። አስራ አራት ሰዓት ከምናምን ይላሉ ማንሳትንቴን 23 ደቂቃ ከን 10 ዛሬ ገና 29 ኛ ወር ዛሬ ነው እንዴ? ትናንት። ኦኬ። እና ስለዚህ መዲና ብሎኩን ማንሳት የምትችለው ሙኒት እና ሙኒት ብቻ።